ሰላም ጤና ይስጥልንና፣ አድማጮቻችን እንደምናላችሁ። ይህ ሳምንታዊ የንቃተ ህግ ዝግጅታችን ነው። እንደተለመደው በንቃተ ህግ ዝግጅታችን የተለያዩ ከህግ ጋር የተያያዙ መረጃዎችን ወደ እናንተ እናደርሳለን። ዛሬም በአንድ ርዕሰ ጉዳይ ይመተናል። ከንብረት ማስመለስ አዋጅ ጋር በተያያዘ እንግዶች ይኖሩናል። እንግዶቻችን አቶ ቴዎድሮስ ሳሙኤል የሙስና ወንጀል ጉዳዮች ምክትል ዳይሬክተር ጄኔራል ናቸው። እንዲሁም አቶ የአለም ታሪክ ሽመልስ በወንጀል የተገኘ ሀብት ማስመለስ ምክትል ዳይሬክተር ጀነራል ናቸው ማለት ነው። እንግዶቻችን እስቱዲያችን ድረስ ስለመጣችሁልን ከልብ እናመሰግናለን። እሺ አድማጮች፣ ቀደም ሲል እንደነገር ናችሁ የዛሬው ርዕሰ ጉዳያችን ከንብረት ማስመለስ አዋጅ ጋር በተያያዘ ነው። እንግዶቼ ሰፋ ያለ ማብራሪያ እየሰጡን በአብሮነት ቆይታ እናደርጋለን ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለይን። በህገ ወጥ ድርጊት ምክንያት የተገኘን የተመዘበረ ሀብትን ወይም ንብረትን መመርመር፣ መለየት፣ ማገድ፣ መያዝ እንዲሁም መውረስና ማስተዳደርን የሚያካትት የህግ ሂደት ነው። ይህን ተከትሎ አዲስ የወጣ አዋጅ አለ። የንብረት ማስመለስ አዋጁ ምን አዲስ ነገር ነው ይዞ የመጣው፣ አስፈላጊነቱ ውስጥ ምን ይመስላል የሚለውን ከአቶ ቴዎድሮስ ሳሙኤልን ጀምር። እሺ፣ የንብረት ማስመለስ አዋጅ ቁጥር 1364 2017 የተለያዩ አዳዲስ ነገሮችን ይዞ መጥቷል። ከዚህ ቀደም በተለያዩ አዋጆች ንብረት ማስመለስን በተመለከተ፣ ከዚህ ቀደም እነዚህ ስራዎች በተለያዩ ተቋማት እንዲሁም ደግሞ በተለያዩ አዋጆች ተበጣት ሰው ይገኙ ነበረ። ለምሳሌ የሙስና ስነስርዓት አዋጅ ቁጥር 8 82 2007 ዓ ም የጸደቀው ላይ እዛ አዋጅ ላይ ንብረት ማስመለስን በተመለከተ በሙስና ወንጀል የተገኘ ንብረት እንዴት እንደሚታገድ፣ እንዲሁም ደግሞ ንብረቱ እንዴት እንደሚተዳደር ንብረቱ ደግሞ የሚወረስበትን ሂደት አስቀምጧል። ይህ ሙስናን በተመለከተ ብቻ ነው። አዋጅ ቁጥር 78 መኒ ላንደሪንግ አዋጅ እዛ ላይም ንብረት በመኒ ላንደሪንግ ወይም በመንጭ ወንጀል የተገኙ ንብረቶች እንዴት እንደሚታገ እንደሚወረሱ እና ንብረቶቹንም ደግሞ የሚወረሱበትን ሂደት አስቀምጦ የተደነገገ አዋጅ ነበር። ይህ አዋጅም ምንም እንኳን ብዙ ወንጀሎችን አንድ አመንጭ ወንጀል ቢጠቀሱም ነገር ግን ወጥነት ባለው መልኩ በአንድ አዋጅ ያልተካተተም ነበር። ሌሎችም ተመሳሳይ ህግ ወጥ የሰዎች ዝውውርን፣ ሽብርተኛን የመከላከል አዋጅ እነዚህ እነዚህ አዋጆች ላይ ከንብረት ማስመለስ ጋ የንብረት ማስመለስን ሂደት እንዴት መመራት እንዳለበት እንዴት ንብረቶች እንደሚመለሱ በእነዚህ አዋጆች ተበጣሰው ይገኛሉ። ንብረት ማስመለስ ስራ በተለያዩ አዋጆች ላይ ተበታትነው መገኘታቸው አንደኛ ለአፈጻጸምም ችግር እየፈጠረ ነበር። ፍርድ ቤትም ንብረትን ማስመለስ ሂደቱ ለምሳሌ ከመመርመር ጀምሮ ከማገድ ጀምሮ የተለያዩ ተቋማት ፖሊስም ያሳግዳል፣ አቃቤ ህግ ያሳግዳል፣ እንዲሁም ሌሎች አስተዳደራዊ ተቋማት የሚያሳግዱበት ኢንስታንሶች አሉ። ይህኛው አዋጅ ግን ስፔሲፊካሊ እነዚህን የንብረት ማስመለስ ከወንጀል ጋር የተገናኘ እንዲሁም ደግሞ ምንጩ ያልታወቀ ሀብትን በተመለከተ አዲስ ኮንሰብትም ይዞ መጥቷል። ያንን በተመለከተ ወጥ የሆነ አዋጅ ከወንጀል ጋር የተገናኘ ንብረት ማስመለስ ሂደትን ከወንጀል ውጭም ደግሞ ምንጩ ያልታወቀ ሀብትን ማፍራት የወንጀል ተጠያቂነት ባይኖረውም በዚህ አዋጅ ላይ ከዚህ በፊት ምንጩ ያልታወቀ ሀብትን በተመለከተ የመንግስት ሰራተኞች ብቻ ነበሩ ተጠያቂ ሲሆኑ የነበሩት። በዚህ አዋጅ ላይ ግን ምንጩን ያላስረዳ ማንኛውም ግለሰብ በዚህ አዋጅ ተጠያቂ ይሆናል። ምንድን ነው የአዋጁ ዋነኛው ዓላማ በፊት ከነበረው የተለወጠው ነገር ምንድን ነው? እነዚህ የተበታጠሱ ህጎችን በአንድ አዋጅ ማውጣት፣ እንዲሁም ደግሞ የንብረት ማስመለስ ሂደትን ደግሞ ለአንድ ተቋም መስጠት፣ እንዲሁም ዓለም አቀፍ የሆኑ ስታንዳርዶች አገራችን የፈረመቻቸው የተለያዩ ህጎች አሉ። ከንብረት ማስመለስ ጋር በተመለከተው የሙስና ኮንቬንሽን የሚባለው ኢትዮጵያ የፈረመችው፣ እንዲሁም ደግሞ አንዳንድ ሪኮሜንዴሽኖች ፋታፍ ሪኮሜንዴሽን የሚባል አለ። እዛ ላይ እንደ ሀገር ሪኮርመን የሚጠበቅብን አለ። እነዚህን እነዚህንም ባካተተ መልኩ አዋጃችንም ከግምት አስገብቶ በዚህ መልኩ ተቃኝቶ ወጥ የሆነ ለማንኛውም ሰው ንብረት ማስመለስን በተመለከተ ከዚህ በፊት ንብረትን ለማሳገድ የተለያዩ አዋጅ ስንጠቅስ ነበር። አሁን ግን 1364 ሁሉንም ስላካተተ በዛ መልኩ የተጠቃለለ አዋጅ ነው ማለት እንችላለን። በንብረት ማስመለስ አዋጅ የተካተተ ውርስ ከወንጀል ህጉ የንብረት ውርስ ቅጣት በምን ይለያል? ልዩነቱ ምንድን ነው? አቶ ያለም ታሪክ ምን ይሉናል? እሺ፣ አመሰግናለሁ። በወንጀል ህጉ ላይ የተቀመጠው ጠቅላላ ክፍል ላይ አንቀጽ 98 ና ተከታዮች ድንጋጌዎች ላይ ተመልክተዋል። እና እዛ ላይ ምንድን ነው የሚለው የወንጀል ህጉ ጠቅላላ ክፍል ወይም ክፍል አንድ የሚባለው ላይ መርሆቹ አጠቃላይ በየትኛው መገለያ የወንጀል ጉዳዮችን የሚገዙ ናቸው። ስለዚህ በአዋጅም ቢወጣ ከወንጀል ህጉ ልዩ ክፍል ውጪ ካሉት ልዩ ክፍሉ ላይ የተደነገጉት አንድን ድርጊት ወንጀል ችለው የሚደነግጉት ናቸው፣ ወንጀል እንደሚያስቀጣ የሚደነግጉት ናቸው። ልዩ ክፍል ላይ ና ተፈጻሚነታቸውን ሲያስቀምጡ ምንድን ነው የሚሉት በነዛ ልዩ ክፍሎች አንድን ድርጊት እንደ ወንጀል በሚደነግጎች ላይ እንደ ቅጣት ካልተቀመጠ ውርስ መውረስ አይቻልም። ከወንጀል የተገኘም ቢሆን ለምሳሌ በቀላሉ አራጣ፣ እምነት ማጉደል፣ ማታለል ለምሳሌ ነው እንጂ በጣም ብዙዎች አሉ። በዚህ ውጭ ስርቆትን ጨምሮ ውንብድናን ጨምሮ ቀላልም ከባድም ቢሆን ውርስ የላቸው ሰው ከዛ ሀብት ቢያገኝ እነዛን ወንጀሎች ተጠቅሞ ሰርቶ ሀብት ቢያገኝ እንዲወረስ አይደነግጉ። ስለዚህ ወንጀል ጉ ይከለከላል። ይሄ የንብረት ማስመለስ አዋጁ ግን በማናቸውም ሁኔታ ከወንጀል ድርጊት የተገኘ ሀብት ይወረሳል ብሎ አስቀምጧል። በልዩ ክፍሉ በወንጀሎቹ ድርጊቶችን እንደ ወንጀል በሚደነግጉ ክፍሎች ላይ ባይጠቀስ እንኳን በወንጀል ድርጊቱ የተገኘ ሀብት መሆኑ እስከተረጋገጠ ድረስ በፍርድ ቤት ውርስም በፍርድ ቤት ትእዛዝ እንዲሰጥ የሚያስቀምጥ ነው። ይሄ ና ይሄ ሞር ከመርሁ ከወንጀል ህግ አንደኛው ወሳኝ ከሚባለው አላማ ጋር የሚራመድ ነው። ምክንያቱም ማንኛውም ሰው ከወንጀል ድርጊቱ ማትረፍ የለበትም የሚለውን ሞር የሚያረጋግጥ ነው። በተግባር ከወንጀል ህጉ የተለየ አቀራረብ ይዞ የመጣው ይህንን ነው። እሺ፣ መልካም። በጥፋተኝነት ላይ የተመሰረተ ና ያልተመሰረተ ውርስ ልዩነቱስ ምንድን ነው? በመርህ ደረጃ አንድ ሰው ንብረቱ እንዲወረስ በወንጀል ድርጊት ጥቅም አግኝተዋል የወንጀል ፍሬ ነው ንብረቱ፣ ወይም ደግሞ በሌሎች መብቶች ላይ በሌሎች ሰዎች መብቶች ላይ ጉዳት አድርሷል ተብሎ ንብረቱ ሊወረስ የሚችለው በፍርድ ቤት ጥፋተኛ ሲባል ግን በጥፋተኝነት ውሳኔ ሳይኖር በልዩ ሁኔታ ነው። ኤክሰፕሽን ነው። ለዋናው መርህ ልዩ ሁኔታ የተቀመጠለት ነው። ይሄ በተግባር ከሚያጋጥሙ ኬሶችም ከዓለም አቀፍ ልምዶችም ከፈረምናቸውም ስምምነቶች ተነስተን ያደረግ ነው። ቀደም ባሉ ህጎች ውስጥም አለ። የተለያዩ ህጎች ላይ የተቀመጡትን ድንጋጌዎች ሰብስቦ ኮምፓይል የማድረግም አንድ ዓላማ ነበር። ወጥ የሆነ እንደው ለአረዳድም ለሬፈረንስም እንዲመጭ አንድ ህግ ማስቀመጥ ይሻላል የተለያየ ህጎች ላይ በታት ነው ከማስቀመጥ የሚለው ዓላማ አንዱ እንደመሆኑ መጠን ቀደም ባሉ ህጎችም አለ። ለምሳሌ የመን ላውንደሪንግ አዋጁ ላይ ጥፋተኛ ሳይኖር ወርስ ለሚ የተጎረሰበት አግባብ አንቀጽ 35 ላይ አስቀምጦ ነበር። የሙስና ወንጀሎች ኖን ኮንቪክሽን ቤዝድ የሚባለውን ወይም የጥፋተኛ ውሳኔ ሳይኖር ውርስ የሚለውን ቃል በቃል ባያስቀምጠውም ለዛ ፕሮሲጀር ባያስቀምጥም በፍትሀ ብሔር ሂደት ግን ንብረትን ከሙስና ወንጀል ጥፋተኛ ውሳኔ ባልተገኘ ጊዜ ስለሚወረስበት አግባብ ይደነግግ ነበር። ሶ እነዚህን ሰብስበን ከእድገቶቹም ከአለም አቀፍ ስታንዳርዶችም መለኪያዎችም ጋር በተጠቃሚ መልኩ ስናስቀምጠው ልዩ ሁኔታዎች ናቸው። ለምሳሌ አንድ ሰው ከባድ ወንብድና ወንጀል ፈጽሞ ትልቅ ሀብት ሊዘርፍ ይችላል። ለምሳሌ ኤክስፖርት አይተሞች የሚዘርፉ ሰዎች አሉ በዘረፋ በስርቆት በማታለል ወንጀሎች በሙስና ወንጀሎች በተደራጁና ድንበር ተሻጋሪ ወንጀሎች ለምሳሌ ወጥ የሰዎች ዝውውር የመሳሰሉ ኢኮኖሚ ወንጀሎችም ሌሎችም አሉ አደገኛ እጽ ዝውውር የሚባሉትን ወንጀሎች በመስራት እና ሌሎችም ማንኛውም አይነት ወንጀል በመስራት ሀብት ያገኛል ብሎ ይከሰሳል ለምሳሌ አንድ ሰው ሲከሰስ በክስ ሂደት ቢሞት ሰውየው አንደኛው ምክንያት እሱ ነው ሁለተኛው ዋስትና መብቱ ተከብሮለት ሳይመጣ ቢጠፋ በዛው ምን ይደረጋል ጉዳዩ እንግዲህ በመደበኛ ሂደት ይቋረጣል እሱ ሲገኝ ይንቀሳቀሳል የተባለ ይቋረጣል የሞተውን ያው በሞተ ሰው ላይ ክስ ሊቀጥል አይችልም። በንብረቱ ላይ መብት ያለኝ የሚሉ ሰዎች ደግሞ ይዘው ሊቀጥሉ ነው። ስለዚህ ምንድን ነው የሚሆነው? የወንጀል ፍሬ መሆኑ እየታወቀ በወንጀል የተገኘ ሀብት መሆኑ እየታወቀ እየታየ እና እንደዚህ አይነት ቴክኒካል አንዳንዱ የተፈጥሮ የሚያመጣቸው ለምሳሌ ሞት፣ በእርግጥ አንዳንድ ጊዜ ሰው ሰራሽም ሊሆኑ ይችላሉ። በጣም ትልቅ ከሆነ ሀብቱና ብዙ ነገሮች ውስጥ ከተገባ አስተኛ የሞት ዲክላሬሽኖች እንደዚህ አይነት የነበሯቸው ሀገራቶች አሉ። እነዚህ አይነት ኤክስፔሪያንስ እና ይመጣል ሰው የሞታል ተብሎ ምናምን ሲሞት ስለሚዘጋ ኬሱ። ስለዚህ ምንድን ነው መድሃኒቱ? አንዳንዶቹ በይቅርታም ይፈታሉ ሰዎች ወንጀል ክሱ ይቋረጣል። ለህዝብ ጥቅም ተብሎ የወንጀል ክሱ ይቋረጣል በተለያየ ምክንያቶች እና እነዚህ እነዚህን ነገሮች ሲያሟላ ወይም ደግሞ በወንጀል ክስ አንድ ሰው ለመክሰስ በቂ ማስረጃ ከሌለ ንብረቱ ግን በዝቅተኛ እንግዲህ የወንጀል ክስ ከፍተኛውን የማስረጃ ምዘና ደረጃ ስለሚጠይቅ ነው። በአንጻሩ ፍትሐ ብሔር ሂደት ወይ ንብረትን የሚመለከቱ ስነ ስርአቶች ወይ ክርክር ሂደቶች የማስረጃ ምዘናቸው በአንጻሩ ወረድ ያለ ነው። ጥብቅ አደለም እንደ ወንጀሉ። በየትኛውም ሜጀር ሌጋል ሲስተም ውስጥ ያሉት ናቸው። ኢትዮጵያ ውስጥ ብቻ አደለም እና ዓለም አቀፋዊ ነው። ይህ ነገሩ ይታወቃል። እነዚህ ጉዳዮች ባሉበት ላይ ንብረቱን ሊተው ነው። ሞተ፣ ጠፋ፣ ተሰወረ ወይንም ደግሞ በቂ የሆነ የወንጀል ማስረጃ የለም እየተባለ ስለዚህ ለፍርድ ቤት በሞተ ጊዜ ንብረቱን ብቻ በተመለከተ ክርክሩ እንዲቀጥል። እንግዲህ ሰው በወንጀል ተከሶ ታስሮ የሚቀጥለው ጥፋተኛ ሆኖ ቢገኝ እና ፍርድ ቤት ቢወስንበት ንብረቱ መወረስ እንደተጠበቀ ሆኖ ሰውየው ቅጣት ተጥሎበት ያን ቅጣት ፈጽሞ ተምሮ እንዲወጣ ነው። ከሞተ ግን ዋናው አንደኛው ዓላማ ሰውየው እንዲማር ከማህበረሰቡ ተገልሎ ተነጥሎ እርማት እንዲወስድ ማድረጉ ዓላማ ያከትማል። በመሞቱ ወይ በመጥፋቱ ምክንያት ወይ ወንጀሉን የፈጸመው ሰው ባለመታወቁ ምክንያት ስለዚህ ንብረቱን ብቻ በተመለከተ ክርክሩ ይቀጥልልኝ የሚባልበት ሂደት ነው እና ጥፋተኛ ሆኖ ከተገኘ ውርስ እንዲወርስ ንብረቱ ከወንጀሉ ጋር የተገናኘ ስለመሆኑ ወይም ደግሞ በወንጀሉ የተገኘው ጥቅም ማካከስ የሚቻልበት በወንጀሉ የደረሰውን ጉዳት ማካከስ የሚቻልበት ንብረት መሆኑ ሲታወቅ፣ በክርክር ሂደት እዛ ላይ መብት አለን የሚሉ ሰዎች ሊከራከሩ ይችላሉ። አይከለክልም ያንን እና ይሄ ነው ልዩነቱ፣ የሚያስቀምጠው ዞሮ ዞሮ ግን ፍርድ ቤት ነው የሚወስኑ። በፍርድ ቤት ጥፋተኝነት ሳይሰጥ ንብረት እንዲወረስ ማድረግ የዜጎችን ህገ መንግስታዊ ንብረት የማፍራት መብት መጣስ አይሆንም ወይ? እሱ ላይ ስምን አለን አቶ ያለም ታሪክ እንደገለጹት ጥፋተኝነት ላይ ያልተመሰረተ የውርስ የሚቀርብበትን ሁኔታዎች ገልጸዋል። ዜጎች ንብረትን የማፍራት ህገ መንግስታዊ መብታቸው አብሶሉት አይደለም አሁን እዚህ ጋር ምንድን ነው የሚወረሰው ንብረት ዝም ብሎ ያ ሰው በወንጀል ጥፋተኛ ስላልተባለ ብቻ ንብረቱ ይወረሳል ማለት አይደለም ይህ ሰውዬ በወንጀል ጥፋተኛ ያልተባለበት ምክንያት ሰውየው ሊጠፋ ይችላል ሊሞት ይችላል ወይም ክሱ ሊቋረጥ ይችላል የሚቋረጠው ክስ ግን የምን ክስ ነው የወንጀል ክስ ነው ነገር ግን ያንን ንብረት በህገወጥ መንገድ ያገኘውን ንብረት ግን ይዞት ሊገኝ ይችላል ሰውዬው ከሞተ ወራሾቹ ይዘውት ሊገኙ ይችላሉ፣ ሊጠቀሙበት ይችላሉ። ሶ እዚህ ላይ ምንድን ነው ጥፋተኝነት ላይ ያልተመሰረተ ውርስ፣ ምንድን ነው የሚከተለው ሂደት? ፍትሐብሔር ስነስርዓት ሂደትን ተከትሎ ይህ ሰው ይህን ንብረት ያፈራው ይህንን ወንጀል ፈጽሞ ነው። ለምሳሌ አንድ ሰው የሙስና ወንጀል ፈጽሞ ዋስ ተብሎ ቢጠፋ ክሱ ሊቋረጥ ይችላል። ክሱ ባል የለበት ማይታየ ከሆነ ይቋረጣል። የወንጀል ክሱ ነው የሚቋረጠው። ነገር ግን በዚህ በፈጸመው ወንጀል ያፈራው ንብረት ካለ ቤት ካለ ለምሳሌ አሁን ስልጣን ያላግባብ ተገልግሎ የሆነ የመንግስት ተቋምን ከግዢ ጋ የተያያዘ ወይም ከተለያዩ አሰራሮች ጋር በተያያዘ ንብረት ሊያፈራና ሊይዝ ይችላል። ይህን ንብረት ግን ያፈራው በህጋዊ መንገድ አይደለም፣ ይህን ወንጀል ፈጽሞ ነው። በወንጀሉ ግን ሰውየው ስለጠፋ በሌለበት አይታይም፣ ተቋርጧል። ሶ ይህ ሰውዬ ይህንን ንብረት ያፈራበትን መንገድ አቃቤ ህግ ማሳየት አለበት። የውርስ አቤቱታ ሲያቀርብ ይህ ሰውዬ በወንጀል ተከሶ ነበረ፣ ወንጀል ፈጽሞ ነው ይህንን ንብረት ያገኘው። ሶ ይህንን ንብረት ያፈራበት መንገድ እንዲህ እንዲህ ነው ከተለያዩ ሰዎች እንዲህ እንዲህ ገንዘብ ገብቶለታል፣ ስልጣኑ ለባብ ተገልግሏል፣ የዚህን ተቋም ጥቅም ጎድቷል ብለው ያሳዩና ከዛ ንብረቱ እንዲወረስ ይደረጋል እንጂ ሰውየው ስለጠፋ ብቻ ወይም ደግሞ ክሱ ስለተቋረጠ ብቻ ንብረቱ ይወረሳል ማለት አይደለም። ሂደቱን ተከትሎ ወራሾች ካሉ ከሞተ ወራሾቹ መጥቶ ሊከራከሩ ይችላሉ። ይህን ንብረት ያፈራንበት መንገድ በህጋዊ መንገድ ነው። ምንድነው ህገመንግስቱ መንግስቱ ፕሮቴክት የሚያደርገው በህጋዊ መንገድ የተገኘ ንብረት ነው እንጂ በህገወጥ ወጥ መንገድ የተገኘ ንብረት አይደለም። እና ይህ ህገ መንግስታዊ የሚሆነው ንብረቱን ሰውዬ የመከራከር መብቱ ሳይሰጠው ንብረቱ ቢወረስበት እንደዛ ኮንሲደር ልናደርገው እንችላለን። የዚህ አዋጅ አላማ ግን አብሶ ጥፋተኝነት ላይ ያልተመሰረተን ግን ፍትሐ ብሔራዊ ሂደትን ተከትሎ የውርሳ ቤታ የሚከተለው የስነ ስርዓት አለ። በዛ ሂደት ያ ሰው በተወካይም በኩል መጥቶ መከራከር ይችላል። እንዲሁም ደግሞ በተለያየ መንገድ ክሱ ከተቋረጠም ደግሞ ለህዝብ ጥቅም ሊቋረጥ ይችላል። የወንጀል ክሱ ተቋርጦ ከማረሚያ ላይ ሊወጣ ይችላል ወይም ደግሞ በምርመራ ሂደት ላይም እያለ ሊቋረጥ ይችላል። ግን ይሄ ሰውዬ በፈጸመው ወንጀል ግን ንብረት አፍርቷል። ያ ንብረት ህግ ወጥ ነው። ሌሎችንም ህግ ወጥ ስራ እንዳይሰሩ ዲስከሬጅ ማድረግ የአንደኛው መንገድ ምንድን ነው። ከስር መውጣቱ ለህዝብ ይጠቅማል። ይህ ሰውዬ መውጣቱ መታሰሩ አይጠቅምም ተብሎ ሊወጣ ይችላል። ነገር ግን ይህንን ንብረት ግን በህገወጥ መንገድ ያፈራው

ዲስካሬጅ ማድረግ አለብን ነው የአዋጁ አንዱ ኢንቴንሽን ነው። እና አንዳንድ ሰዎች አሁን የተለያዩ ወንጀሎችን ሊፈጽሙና ከዛ በኋላ ሊጠፉ ይችላሉ፣ ከሀገርም ሊወጡ ይችላሉ። ነገር ግን ንብረታቸውን ኢንጆይ ማድረግ የለባቸውም። እነዚህ ሰዎች ቢያንስ የስር ቅጣታቸውን ባይፈጽሙም ግን በህገ ወጥ መንገድ ያገኙትን ንብረት ግን መንግስት ላይ ጉዳት አድርሰዋል፣ ህዝብ ላይ ጉዳት አድርሰዋል። ሰው ይህንን በተመለከተ በአዋጁ ራሱን የቻለ አንቀጽ ዝርዝር የሆኑ እና ከሄዶችም የስነስርአቱን እንዴት መከተል እንዳለበት ተቀምጧል። ሰው ይህንም መሰረት ያደረገ ነው የኛ ገር ብቻ አይደለም። ሌሎች ሀገሮች ላይም ቅድማቱ አቶ የዓለም ታሪክ እንደገለጹት ጥፋተኝነት ላይ ያልተመሰረተ ውርስ የትም ሀገር ኮመንም ነው እና እንደ የሀገሮቹ ህጎች ሴናሪዎቹ ቢለያዩም ግን እኛም ቤዛ ያደረግነው አለም አቀፍ የሆኑ ስታንዳርዶችን ነው። እዚህ አዋጅ ላይ ጥፋተኝነት ላይ ያልተመሰረተ ክስ መች ይቀርባል የሚለውን ከሌሎች አጎር እኛም አዶብት ያደረግናቸው የፈረምናቸውን አለም አቀፍ ህጎችን ኮንሲደር አድርገን ነው አዋጁ ላይ ያካተትነው። መልካም የንብረት ማስመለስ ሂደቱ አስር አመት ወደ ኋላ ሂዶ ነውና ተፈጻሚ የሚሆነው ይህ እንዲሆን የተደረገው ለምንድን ነው አሰራሩስ ምን ይመስላል አቶ ያለም ታሪክ በመርህ ደረጃ እንግዲህ ህጉ አጠቃላይ ተፈጻሚነቱ አዋጁ ጸድቆ ከወጣበት ወይም ከታጠመበት ጊዜ ጀምሮ ነው። በመርህ ደረጃ ተፈጻሚነቱ ወደፊት ነው። በልዩ ሁኔታ ግን ምንጩ ያልታወቀ ሀብትን በተመለከተ ብቻ አንድ ድንጋጌ ነው። እሱ ከአጠቃላይ በወንጀል ከተገኘ ሀብት ከምንለው ነገር ጋር ስናየው እንደ አንድ ኤሪያ ነው። እሱ በአጠቃላይ የአዋጁ እንትን ያ ጉዳይ ስለወሰደው ነው። በተለያየ መንገድ ሰዎችም ትኩረት ያደረጉት እሱ ላይ ነው። ውይይትም ሲደረግ ትችትም ሲሰጥ እና ልክ አዋጁ እሱ ብቻ ይዞ የመጣ ነገር መስሏል። ግን አንድ ጉዳይ ነው። እሱ በተወሰነ መልኩም ሙሉ ለሙሉ አዲስ ነው ለማለት የሚቻል አይደለም። አቀራረቡ ለምሳሌ ላይ የመኒ ላውንደሪንግ አዋጅ አዋጅ ቁጥር 78 ህዝባር 2005 በእኛ አንቀጽ ሰላሳ አምስት ላይ ያስቀመጠ ድንጋጌ አለ። ምንድን ነው የሚለው? አንድ ሰው ለምሳሌ የአታላይነት ወንጀል ከፈጸመ ሰውን በማታለል ለምሳሌ አሉ እንደው ስም ሳንጠራ የወርስ ሂደቶች ላይ እንኳን ያሉ ጉዳዮች አንድ ብናነሳ ለምሳሌ በማታለል ዘጠኝ ሚሊዮን ብር ከአንዲት ሴት የሆነ ሰውዬ ይወስዳል እና ያንን ሀብት ይዞ ጥፋተኛ ከተባለ በዛ ወንጀል ሌላ ዘጠና ሚሊዮን ብር ሀብት ቢኖረው የሰውዬ እና ፍርድ ቤቱ ይህንን ሀብት ያገኘው ከዚህ መሰል ወንጀል ጋር በተገናኘ ጉዳይ ነው ብሎ ለማመን ከቻለ ይላል ምክንያታዊ ጥርጣሬ ካለው እንዲያስረዳት ሊጠይቀው ይችላል ሀብቱ ጋዊ ስለመሆኑ ሌላው እንግዲህ ክስ ያልቀረበበት ነገር ግን ከወንጀል ጋር ሊገናኝ ይችላል ተብሎ እና ማስረዳት ካልቻለ ፍርድ ቤቱ እንዲወረስ ትእዛዝ ሊሰጥ ይችላል ነው የሚለው። ይሄኛው ትንሽ አዲስ የሆነው ምንድን ነው አስቀድሞ የወንጀል ጥፋተኝነት በአንድ ጉዳይ ላይ የወንጀል ጥፋተኛ መባለን አይጠይቅም። ምክንያት የወንጀል ጥርጣሬ መኖሩን ነው የሚጠይቀው። በተወሰነ መልኩ ነው አዲስ እንጂ ሙሉ ለሙሉ አዲስ የሆነ አለ። ያኛው ወደ ኋላ አምስት ዓመት ድረስ ሄዶ ነው የሚለው ማኒ ላውንደሪንግ አዋጁ። አንድ ሰው ኮንትሮባንድ ሰርቶ 300 ሺህ ብር እቃ የተያዘበት ሰው በኋላ ሀብቱ ሲታይ 300 ሚሊዮን ብር ቢኖረው የተከሰሰው በ300 ሺህ ብር ነው። ምክንያቱም ኮንትሮባንድ በብዛት ወይ እጅ ከፍንጅ ምናምን የሚሆን ወንጀል ነው እና የሆነ አይተምን ወይ የሆነ ንብረትን በመከታተል ሂደት መታገኘው ነገር ነው እንጂ የአንድን ሰው ጠቅላላ ሀብት በመከተል ኮንትሮባንድ ነው ሊባል አይችልም። እና ሶስት መቶ ሺህ ብር ተከሶ ጥፋተኛ የተባለ ሰው አይ አጠቃላይ ሶስት መቶ ሚሊዮን ብሩም የሱ የ ሰላሳ ሚሊዮን ብሩም ከሌላ ህጋዊ ምንጭ ስለሆኑ ማስረዳት አለበት ተብሎ ፍርድ ቤት ጠይቀው ይችላል። መላም አዋጁ ነው የሚለው ሁለት ሺህ አምስት ላይ ወጣ ነው። ካላስረዳ ሊወረስ ይችላል። ወደ ኋላ አምስት አመት ድረስ ሄዶ ያፈራው ሀብት ነው የሚለው ክስ ከቀረበበት ጊዜ ጀምሮ ወደ ኋላ አምስት አመት ድረስ፣ ይህ ማለትን ማለት ነው። አዋጁ ሰባት ሰማኒያ ሁለት ሺህ አምስት ላይ ነው የወጣው። በእኛ 2005 ላይ ክስ ቢቀርብ ክስ ከቀረበበት ጊዜ ጀምሮ ማለት ወደ ኋላ ሲመለስ አዋጁ ከወጣበት ጊዜ ወደኋላ ኋላ አምስት አመት እስከ 20 ድረስ 2001 ድረስ ወደኋላ ኋላ አዋጅ ከታተመበት ጊዜ ጀምሮ ሊሄድ ይችላል የሚል ህግ ነበረ። የተወሰነ ኳሊፊኬሽን ከማስቀመጡ መስፈርቱን በተለየ ሁኔታ ከመደንገግ ባለፈ ሙሉ ለሙሉ አዲስ አይደለም፣ ለእኛ ሀገር ህግ እና መርህም አይደለም። በልዩ ሁኔታ የተቀመጠበት አንደኛው ምክንያት ህጉን ምክንያት እንዲኖረው ለማድረግ አንደኛ ይታወቃል። በአስር አመት ውስጥ በተለይ በጣም ኮራፕሽን ወደኋላ ብንሄድ በጣም የሚፈላበት ጊዜ ነው። ከዛም ብንሄድ ወደኋላ በጣም ኮራፕሽን በጣም አስቸጋሪ ነው እና ይታወቃል። ይሄኛው እንግዲህ በፐብሊክ ሩመር ብቻ ሳይሆን በሌሎች ዓለም አቀፍ መለኪያዎች እንገመገማለን። የኮራፕሽን ኢንዴክሳችን ይታወቃል። ከዛ ከዓለም አቀፍ መለኪያዎች ባለፈም ደግሞ በተግባርም ብዙ ነገሮች ማሳያዎች አሉት እና ማህበረሰቡ ራሱ የሚያምናቸው ነገሮች ናቸው። ኮራፕሽን በጣም ትልቅ ማነቆ ነው ለእድገትም ለዲሞክራሲም እና ይሄንን ፋክት እውቅና ሳይሰጡት ማለፍ በራሱ አንደኛ ህጉን የተሟላ ላያደርገው ይችላል። ምክንያቱም ቀጣ የሚያዩን ጀኔሬሽን ታርጌት የሚያደርግ ህግ ምን ዋጋ ያለው? እስካሁን የሰራውን ወንጀል በጸጋ ኖርበት ማለት እንትን አይደለም ግን ይሄ ነገር ሲወጣ የህግ ስታንዳርዶችን ጥሳል ወይ የሚለው ነው ዋና መስፈርት መሆን ያለበት። አንደኛ የወንጀል ህግ ወደኋላ ተመልሶ የማይሰራ ስለመሆኑ ነው በህገ መንግስታችን አንቀጽ ሁለት የተደነገገው እና ይሄ ተጠያቂነቱ ሙሉ ለሙሉ ፍትሐ ብሔራዊ ነው። መታሰር የለውም። ሳሌ ሰውዬው ላይ ግላዊ ወይም ፐርሰናል የሆኑ እንትኖች የሉትም። ነጻነቱን የሚያሳጣ ወይም ግላዊ የሆኑ ተጠያቂነቶችን የሚያመጡበት ነገር የለም። ንብረትን ብቻ የሚመለከት ጉዳይ ነው። ንብረትን የሚመለከቱ ጉዳዮች ደግሞ ፍትሐ ብሔራዊ ናቸው እና ንብረትን የሚመለከቱ ክርክር ሂደቶችና ሰውነትን የሚመለከቱ ክርክሮች አሉ። ሰውየው በወንጀል ተከሶ ጥፋተኛ ከተባለ መታሰር አለ፣ ቅጣት መፈጸም አለ፣ ነጻነትን ማጣት ነው። በዚህ ጉዳይ ምንጩ ያልታወቀ ሀብት ላይ ጥፋተኛ የተባለ ሰው በታምር ይሄ ነገር የለበትም። በቃ ንብረቱ ብቻ ነው የሚወሰደበት እና ያ ፍትሐ ብሔራዊ ክርክር ነው። ወደ ኋላ መመለስ አሁን አዲስ ነገር ይዞ ወደ ኋላ ከማስረጃ አንጻር ከምን አንጻር ነው የሚነሱ ጥያቄዎች አሉ። እሱ በተግባር ካሉት የእኛ ሀገር የፍትህ ሂደት እውነታዎች ማየት ያስፈልጋል። ምክንያቱም ለምሳሌ እስከ ቅርብ ጊዜ ድረስ አሁንም አይ ቲንክ አለ ሰበር ሰሚ ችሎት እስከ ፌዴሬሽን ድረስ የሚሄዱ ክርክሮች አሉ። በደርግ ጊዜ አሁን ደርግ ገና የፖለቲካ ስልጣን ተቆጣጠረ አዋጅ ቁጥር አርባ ሰባት ስልሳ ሰባት የሚለውተው ነበር። የትርፍ ቦታና የከተማ መሬትን ምናምን ለህዝብ ለማድረግ ለመውረስ የወጣ አዋጅ እና በዛ መሰረት አልተወረሰብኝም የሚል ክርክር የሚያቀርቡ ሰዎች አሉ። ስንቱ አመት ሆኖታል? ሰላሳ አርባ አመት ሆኖታል። ያ ነገር ልሆታል። ከዛ በላይ ማስረጃ የጠቀሱ ነው የሚከራከሩት እኮ እና ወራሾች ለምሳሌ ውርስ ላይ በተለይ ደግሞ በጣም ኮመን ነው። በሌ የተወላጅ ነው አይደለም ኑዛዜ የተሰጥቶታል አልተሰጠውም የሚሉ ክርክሮች አስር ዓመት ምናምን ጊዜ እየቆጠሩ ከዛ በላይ ያሉ ማስረጃዎችን እየቆጠሩ የሚቀርቡ ክርክሮች ናቸው። እና በተግባር በፍትህ ሂደት ውስጥ በእኛ ፍትህ ሴክተር ውስጥ ያለውን ወይም በዳኝነት ሂደት ውስጥ ያሉትን ክርክሮች ካየ ናቸው አስር ዓመት ድረስ ማስረጃ ቆጥሮ ንብረት ይመለከተኛል ማለት አዲስ አይደለም፣ አለ አሁን በተግባርም አለ። በዚህ ከዚያ ውጭ፣ ስለዚህ እውነታ ነው የፍትህ ሴክተሩ ወይም የዳኝነት ሂደት ውስጥ የሚታይ አንዱ እውነታ ወደ ኋላ ረዥም ጊዜ አርባ ሃምሳ ዓመት ሄዶ ማስረጃ ማቅረብ ነው። ይሄ እንዳይከብድና ሁሉን ማህበረሰብ እንዳይመለከት ግን ምንድነው ያደረግ ነው ማንኛውን አይነት ህጋዊ ማስረጃ የማቅረብ መብት አለው ሰው ህጋዊ ይሁን እንጂ ደረሰኝ የሚባለው ነው ወይ የንብረቱ የሀብቱ ምንጭ ነው የሚጠየቀው እንጂ እንደው ደረሰኝ፣ አንድ ሰው እኮ የቤቱን የገዛሁት ይኸው በዚህ ውል ነው ብሎ አምጥቶ ማሳየቱ በራሱ በቂ ማስረጃ ላይሆን ይችላል። ውሉማ ውል ነው እኛም ስላወቅ ነው ነው ከየት አመጣኸው ይህንን ገንዘብ ነው ጥያቄው እንጂ ውል ማስመዝገብ ወይንም ደረሰኝ የከፈልክበትን አምጣ ማለት ጊዜ ጉዳይ ጊዜዋች ጉዳይ አይደለም የሀብት ምንጭ ምንድን ነው ሰርተህ ነው ተቀጥረህ ነው ነግደህ ነው ስጦታ ተሰጥቶህ ነው ወጣ ወጥቶልህ ነው ህጋዊ በሆነ መንገድ ያገኘሁት ወንጀል ሳልፈጽም በህጋዊ መንገድ ያገኘሁት ነው የሚለውን እንዲያስረዳ ነው እና ይሄ ደግሞ እኛ ሀገር ብቻ ሳይሆን ሌሎች ሀገሮች አለ ከጎረቤት ኬንያ ጀምሮ ብዙ ሀገሮች ይህ ልምድ አላቸው የእኛን ነባራዊ ሁኔታ እንግዲህ አንድ ህግ ወደ ሌላ ሀገር ህግ ሲካተት ወይ ትራንስፕላንት ሲደረግ የሌሎች ሀገሮች ልምድ ለእኛ ተጨባጭ ሁኔታ በሚያመች መልኩ መቀረጽ እንዳለበት የህግ ምሁራን አቋም ነው ያንን ከግምት ባስገባ ሁኔታ ስናየው አስር አመት ወደ ኋላ መሄድ አስር ሚሊዮን ብር ማድረግ ሁ እያንዳንዱ ደቃቃ ነብረት ምናምን አይደለም። ምንጩ ያልታወቀ ሀብት መሆን ያለበት ራሱን ችሎ አስር ሚሊዮን ብር ለምሳሌ 12 ሚሊዮን ብር ሀብት ያለው ሰው ወደኋላ ስንመለስ አስር ሚሊዮኑን እሱ ማያስረዳው ወይም ምንጩ ማይታወቅ መሆን አለበት፣ እንጂ ጀስ ቢኮዝ 12 ሚሊዮን ብር እጁ ላይ ስላለ ከ10 ሚሊዮን ብር በላይ ነው እየተባለ ይሄድ። ለምሳሌ ከ12 ሚሊዮን ብር 4 ሚሊዮን ወጋ ከሆነ ከ10 ሚሊዮን ብር ስታንዳርድ ውጭ እጁ ነው ማለት ሚሊዮን አይሞና ስምንቱ ያ 10 መሆን አለበት። ምንጩ አልታወቀ የሚባለው ሀብት ዝቅተኛ ዋጋው 10 ይሄ ደግሞ አብዛኛው ህዝብ ሊመለከት የሚችል አይደለም። የተወሰኑ ሰዎች ነው ያን እንደሞ ከምን ተነስተን ታርጌት ያደረገን የተደራጀ ወንጀል ቦጭ ግራንድ ኮራፕሽን የሚባሉት እና በጣም ሰፋፊ ወንጀል ቡድኖች ሊሰሯቸው የሚችሏቸው ወንጀሎች የሚያመጧቸው የሀብት መጠን እንደው ዝቅ የሚባል እዚህ ድረስ ነው። ከዛ ውጭ ያለውን እለት ተእለት የሚኖረውን እና እንደው በተለያየ ኢንፎርማል ኢኮኖሚክ ሴክተር ውስጥ እያለ እንደው ሻይ ቡና እየሸጠ ምን እያለ የሚመለከተውን መታመርቼ ጋር ከሚያዋጭ ና ያለውን እነዚህን ነገሩ ተጨባጭ ሁኔታዎችን የሌሎች ሀገሮች ልምድ፣ አለም አቀፍ ስታንዳርዶችን፣ የነበሩን ህጎች ተሰብስቦ እንደ በምን መንገድ ሴት ይደረግ ተብሎ ሲቀመጥ ይህኛው ነው እና ከዛኛው አንጻር ሲታይ ችግር አለበትም ለማለት የሚያስችል ድንጋጌ አይደለም። ማዕከል ያደረጋቸው ሰዎች በራሴ ይታወቃሉ ስፔሲፊክ ግሩፕ የለም። ግን በወንጀል ቡድን ስፔሲፊክ እናደርገው ከተባለት ኢኮኖሚ ክራይም የሚፈጽሙ ሲተኩሱ ማናያቸው በብዛት እንደአይነት ወንጀሎች ዋይት ኮላር ክራይም ነው የሚባሉት፣ ማለት አዳፋ ኮሌታ ማይለብሱ ሰዎች አዳ ነው ሲነግዱ ማናያቸውያ በዛ ምናምን ነው። ታጥቦ ተቀሽሮ አይነት ነገር ነው ግን ኢኮኖሚክ ኮንትሪቢሽን የለውም። ማህበረሰቡ ግን የሚለፋው የሚወጣ የሚወርደው ምንም ሳያገኝ እነሱ ብዙ ነገር ያገኛሉ። ፈርዘር ደግሞ ችግሩ ምንድን ነው? ሌላውን ማህበረሰብ ኢኮኖሚያዊ ተጠቃሚ በሚሆንበት ሁኔታ መንግስት ታክስ መሰብሰብ በሚችልበት ሁኔታ መንግስትንም ማህበረሰቡን በሚጠቅም ኢኮኖሚ አክቲቪቲ ውስጥ አታገኛቸውም። ኢኮኖሚ ውስጥም ቢገቡ ታክስ በመሰወር ሀብት በማሸሽ የሌላውን በማቀባበል ሌላ ብላክ ኢኮኖሚ ለመፍጠር ነው ያላቸው ልምምድ እሱ ስለሆነ ነው። ሌላ ምክንያቱም ስራ ፈጣሪ የሆኑ ክህሎት ያላቸው እውቀት ያላቸው ካፒታል ያላቸው ሰዎች ኢንቨስት የሚያደርጉት እንዲህ አይነት ቦታ ላይ አይደለም። ልምምዳቸውም አይደለም። ይሄኛው ሪያ ላይ ሊገቡ አይችሉም። ሪስክ ነው ለአባቸውና፣ ካፒታላቸውን ጠርጎ የሚወስድ ነገር አይፈልጉም። እና እነዛን ሰዎችም ለማበረታታት እነዚህን ሰዎች ደግሞ መቀነስ አለብን። እና ምክንያቱም እነዚህ ሰዎች ሞር ማርኬት ውስጥ በብዙ ቁጥር በህጋዊ መንገድ የሚንቀሳቀሰውን ስራ ፈጣሪውን ካፒታል ይዞ የሚንቀሳቀሰውን ሪስክ ውስጥ ይከቱታል። እና የመንግስትም አንደኛው ኃላፊነት የሌሎችን ዜጎችን ሰላም ሀገራዊ ኢኮኖሚ እንቅስቃሴ ማረጋገጥ ምናምን ስለሆነ ግዴታውም ነው። አንድ መንግስት ህግ አውጥቶ ተቋም ቀር አደራጅቶ መፈጸም ያለበት አንደኛው ነገር የሌሎችን ኢኮኖሚያዊ ተጠቃሚነት ፍትሀዊ በሆነ መንገድ ማረጋገጥ ነው እና ከዚህ ከዚህ አላማ አንጻር ስናየው እንደም ተገቢ ነው። አንዳንዶቹ ዲስካሽኖች ላይ ጎልቶ ስለማይወጣ ነው እንጂ እንደ ማርፈዳችሁ ነው የመጣችሁት የሚል አለና ከአፈጻጸም አንጻር ዝርዝር ነገሮች ልናይ እንችላለን እንጂ ከአላማ አንጻር ግን በጣም ጥርት ያለ ነው ግልጽና አቋሙ። እሺ መልካም አብዛኛውን ጊዜ በተለያየ መልኩ ያለው የመረጃ አያያዝ ይታወቃልና አስር ዓመት ወደኋላ በመሄድ የሀብትን ምንጭ በመረጃ ማስረዳት ዜጎች ላይ ጫና ሊፈጥር አይችልም ወይም እሺ ምንድን ነው ምንጩ ያልታወቀ ሀብትን በተመለከተ አዲስ ኮንሰብት አይደለም አሁን የተለየው ምንድነው ስኮፑ ነው የመንግስት ሰራተኛ የህዝባዊ ድርጅት ሰራተኞች ከዚህ በፊት ተጠያቂ ናቸው ተጠያቂነታቸውም ደግሞ የምንድነው የወንጀልም ነው። በወንጀልም ይከሰሳሉ። የመንግስት ሰራተኛ ከሆነ ለምሳሌ ሼር ካምፓኒ ነው ፋና፣ የፋና ሰራተኛ ምንጩ ያልታወቀ ሀብት ከያዘ ምርመራ ሊጀመርበት ይችላል፣ በወንጀል ሊከሰስ ይችላል። የባንክ ሰራተኛ፣ የመንግስት ተቋም ሰራተኛ በወንጀል ሲከሰሱም ኖረው አለም ምንድን ነው አሁን የመጣው ስኮፑን አሰፋ ነው። ማንኛውም ሰው ምንጩ ያልታወቀ ሀብት ከያዘ ያንን ሀብት በተመለከተ እንዲያስረዳ ይጠየቃል። ነው እነዚህ የመንግስት ሰራተኞች በወንጀልም ይጠየቃሉ፣ ንብረታቸውም ይወረሳሉ። ፊት የነበረ እንትን ነው። አሁን ግን እነዚህ ሰዎች ግለሰቦች አንደኛ ከማስረጃ አንጻር አንድ ሰው ተጠያቂነታቸው ፍትሃብሔራዊ ነው ኳሊፋይድ ሲቪል ላያቢሊቲ ነው። የወንጀል ተጠያቂነት አይደለም። ለሲቪል ላያቢሊቲ ተጠያቂነት ደግሞ የማስረጃ ምዘና ይታወቀ እና እነዚህ ሰዎች እንዲያስረዱ የምንፈልገው ንብረቱን እንዴት ገዙትን፣ ከየት አመጡት የሚለውን ነው እንጂ ንብረቱን ለምሳሌ ዛሬ አስር ዓመት አቶ ያለም ታሪክ እንደገለጸው አስር ሚሊዮን ብር የሚገመት የዛሬ አስር ዓመት አሁን ያለው ዋጋ አይደለም፣ የዛሬ አስር ዓመት ያለው ዋጋ ያ ንብረት አስር ሚሊዮን ብር ከሆነ ይህንን ንብረት የገዛው ኬት አምጥቶ ነው እንጂ በአስር ሚሊዮን ብር የንቤስ ገዛ ያለው ውልን ያምጣ አይደለም። ምንጩ ምንድን ነው ነው፣ ምንጭን እንዲያስረዳ ነው። አንድ ሰው ህጋዊ የሆነ ገቢ ካለው ምንጩን በተለያየ መልኩ ሊያስረዳ ይችላል። የግድ በሰነድ ብቻ አይደለም። ይሄ የፍትሐብሔር ክርክርም ነው። አዋጁ ላይ ማስቀምጠናል። ኢቨን የሚያመጣቸው ማስረጃዎች የወንጀል ተጠያቂነት የሚያመጡ ከሆነ በዚህ ሰነድ ማስረጃ ወይም በዚህ ማስረጃ ብቻ የወንጀል ክስ ልናቀርብበት አንችልም በሌላ መንገድ ካልሆነ ብለን እንደዚህ አይነት ፕሮቴክሽን ሰጥተናቸዋል። እነዚህ ሰዎች የሽያጭ ውላቸውን ወይም የሆነ ሰነዳቸውን ሳይሆን ምንጩን ነው። ለምሳሌ ከዛሬ አስር ዓመት በፊት ንግድ ሰራ ነበር። ምን አይነት ንግድ፣ የንግዱን ታይፕ፣ ንግድ ፍቃድ ሊኖረው ይችላል። ያኔ የነበረውን ኢንካም የባንክ ፍሎውን፣ ስቴትመንቱን፣ ምኑን ከውጭ ገንዘብ ተልኮልኝ ነበር የዛሬ አስር ዓመት በዛን የገዛውት ካለ የተላከለትን ስቴትመንቱ ውጪ ዘመድ እንዳለው እንዲህ እንዲህ አይነት ነገሮችን ሰርከምስታንሻል የሚያስረዱ ማስረጃዎችን ነው እንጂ እያንዳንዱ ላይ የሰነድ ማስረጃ ወይም የጽሑፍ ማስረጃ የግድ መቅረብ አለበት አይደለም። ማስረጃዎች በተለያየ መንገድ ሊቀርቡ ይችላሉ። መጀመሪያ ወደ ክስ ከመሄዳችን በፊት ቅድመ ክስ ስነስርዓት አለ። ቃቢግ ቀርበው ይህ ሰውዬ ይህንን ንብረት ያፈራበት መንገድ ምክንያትዊ የሆነ የወንጀል ጥርጣሪ አለን ብለን ምርመራ ስንጀምር ይጠራል፣ ኖቲፊኬሽን ይሰጠዋል። ይህን ንብረት እንዴት ነው ያፈራኸው ተብሎ እድል ይሰጠዋል። በዛ ጊዜ አንድ ወር ጊዜ ነው። በዛ አንድ ወር ውስጥ ንብረቱን ያፈራበትን ኬት እንዳመጣው ምንጩን ያስረዳል እንዲያሳይ ይደረጋል። በዚህ ሂደት አቃቤ ለምሳሌ በሰው ምስክር ላይ ያስረዳ ይችላል። ውጭ እንዲ እንዲ ተልኮልኝ ነው ብሎ ስቴትመንት ሊያመጣ ይችላል። ወይም እንዲ ንግድ ስሰራ ነበር እንዲ እንዲ ብሎ የሰውም የሰነድን ማስረጃ ሊያመጣ ይችላል። እነዚህ ማስረጃ አይተን አሳማኝ ከሆኑ ወደ ክሳ እንሄደው። ነገር ግን አጠራጣሪ ከሆነ፣ ያፈራው ንብረትና ምንጩን ብሎ ያቀረባቸው ተመጣጣኝ ካልሆኑ በደንብ ካላሳየን ወደ ክስ ስርዓት ይገባል። ያ ክስ ስርዓትም በፍትሐ ብሔር ነው። ክሱ ፍትሐ ብሔር ደግሞ እናውቃለን፣ የግድ በሰነድ ብቻ ማስተባበል አይጠበቅበትም። አቃቤ ሕግ ሰውዬ ገቢው እንዲህ እንዲህ ነው፣ ለምሳሌ አሁን የሆነ የንግድ ስራ እየሰራ የሆነ ዓመት ከቆየ ይህን ያህል ዓመት ሰርቷል፣ ገቢው እንዲህ እንዲህ ነው፣ ታክስ ዲክሌር ያደርገው ይህን ያህል ነው። ነገር ግን ይህን ያህል ንብረት አለው፣ ይህን ንብረት በተመለከተ አላስረዳም። ሶ ይህ ንብረት ምንጩ ያልታወቀ ስለሆነ ይወረስ ብሎ ያቀርባል። ሶ ፈርዘር ሁለት እድል ነው የሚሰጠው፣ ቅድመ ክስ አለ፣ ከተከሰሰ በኋላ ደግሞ ፍርድ ቤትም ቀርቦ በተለያዩ ማስረጃዎች ኢቨን የወንጀል ተጠያቂነት ሊያመጡ የሚችሉ ማስረጃዎችን እነዚህን ማስረጃ ብቻ ተጠቅመን አንከሰውም እስከዚህ ድረስ ተለጥጧል ምንጩ ያልታወቃበት የመንግስት ሰራተኛ እንዲህ ዓይነት እድል አይሰጠው ይህንን ንብረት ያገኘሁት ሙስና ፈጽሜ ነው ካለ ጀስት ተጠያቂነቱ ይቀጥላል ግን ለእነዚህ ሰዎች ግን እንዲህ እንዲህ ወንጀል ፈጽሜ ነው ካለ ያችን ሰምተን ብቻ ወይም በዛሽ ማስረጃ ብቻ እሱ ያመጣትን ይዘን አንከሰውም በሌላ ኢንዲሬክትሊ ካልሆነ በስተቀር ስለዚህ ስማች ፕሮቴክሽን ተሰጥቶታል በአዋጁ እሺ እናመሰግናለን ሳምንታዊ የንቃተ ህግ ዝግጅታችንን ነበረ ያደመጣችሁት አድማጮች ከፍትህ ሚኒስተር የመጡ እንግዳዎች ነበሩን አቶ የአለም ታሪክ ሽመልስ በወንጀል የተገኘ ሀብት ማስመለስ ምክትል ዳይሬክተር ጀኔራል ናቸው። እንዲሁም አቶ ቴዎድሮስ ሳሙኤል የሙስና ወንጀል ጉዳዮች ምክትል ዳይሬክተር ጀኔራል ነበሩ ከኛ ጋር ቆይታ ያደረጉት። ስቱዲያችን ድረስ መታችሁ መረጃ ስላቀበላችሁን ከልብ እናመሰግናለን። አድማጮች፣ ስትከታተሉ የነበራችሁት የክፍል አንድ ዝግጅታችንን ነበር። ሳምንት በክፍል ሁለት እንገናኛለን። ትህትና ካሳሁን ነበርኩ። መልካም ሳምንት።